አመሰግናለሁ። አማራ እንደሚታወቀው እንግዲህ ከባለፉት አስራ አምስት ቀናቶች የአማራ ፋኖ ህዝባዊ ድርጅት በኮሎኔል ታደግ ተሸጊ ሽን የሰየመው ዘመቻ ነበረ። እሱም ዘመቻ መሰረት በማድረግ የአማራ ፋኖ ህዝባዊ ሰራዊት የያዛቸው ከተማዎች ሲሙሉ በተከታታይ ቀናቶች ማጨራሽ ውጊያዎች ሲያደርግ ሰንድቷል ዘመቻውንም በብቃት ተወጥቷል። እሱን ወጥቶ ጨርሶ በነበረበት ሰዓት እና ያው የተተኳሽ ጥረት ባንቀጠምበት እንዲሁም ደግሞ ሰራዊት በደከመበት ሁኔታ የሚል ነገር ግን ከአማራ ፋኖ ጎጃም አመራሮች አመራሪዎች ሙሉ ክና ያልተሰጠ የሚመስል እንቅስቃሴ በማድረግ በህዝባዊ ሰራዊት ላይ ለተከታታይ ሰዎች ቀናት የማጥቃት ሙከራዎች ተደርበዋል። በሁሉም ቀጠናዎች ማለት ነው። በተለያዩ ጊዜያት እነዚህ ዘመቻዎች በህዝባዊ ሰራዊቱ ተደርገውበታል። ይሄ ዘመቻ ለሀያ አራተኛ ጊዜ የሚደረግ ዘመቻ ነው። በአጠቃላይ ከአንድ መቶ ሰባ ሰዎች በላይ የሚደርሱ ንጹሕ የአማራ ታጋዮች በዚህ አደረጃጀት እንዲገደሉ ተደርገዋል። የአማራ ፋኖ ሰራዊት ከፍተኛ አመራሮች ጭምር ባለፉት ዘመቻዎች በአሰቃቂ ሁኔታ ተገድለዋል። ይህንን በተከታታይ ጊዜ ለአማራ ህዝብ በተለይ እንደግሞ በጎጃም በሚንቀሳቀሰው ተራይትን በጎጃም በሚንቀሳቀሰው ህዝብም ሀሳቡ ቀናል። አሁን ይሄ ድርጅት እንደቀጠለ ነው ያለው። ዛሬም ይሄ የወንድሞቻችን ዘመቻ ቀጥሏል ማለት ነው። አጠቃላይ ሊሆን ያለው ይሄ ነው። አጠቃላይ ዝርዝር ሁኔታውን ግን በሚዲያዎች ይሆን የምንቀር ይሆናል ማለት ነው። አመሰግናለሁ። እንዲሁ አጠቃላይ በተለይ በሁሉም የአማራ ክፍለ ሀገሮች እንዲህ አይነት ነገር በተለይ በሁለት እዝና በሁለት አሰላለፍ መቀጠሉ ይታወቃል። የፋኖ አንድነትም ከዛሬ ነገ አንድ ይሆናል ቢባል ቀን እየወሰደ እንዳለ ይታወቃል እና እንዲያው በተለይ በብዙዎቹ ቦታዎች ተከባብረው በጋራ ኦፕሬሽን የሚፈጽሙባቸው ነገሮች ነው የሚታዩት እና መነጋገር አልተቻለም። ችግሮችን ተቀራርበው ለመፍታት ጥረት ማድረግ አልተቻለም ወይስ ደግሞ ፍላጎቱ የለም ማለት ነው? በኛ በኩል ሁልጊዜ ሙሉ ፍላጎት አለ፣ ነገር ግን በሌሎች በኩል ግን ምንም አይነት የአንድነት ፍላጎት የለም። የአንድነት ፍላጎት ባላቸው አመራሮች ነው። በነሱ በአንድነት ፍላጎት ባላቸው አመራሮች ላይም አፈካቂ ግድያዎች፣ የራሳቸውን አመራሮች እየፈጸሙባቸው ይገኛሉ። ስለዚህ በአጠቃላይ አሁን የአማራ ህልና ህዝብ በዚህ በአማራ ፋኖ ህዝባዊ ድርጅት ውጭ ተለያለ ይህንን ድርጅት ለማፍረስ ከፍተኛ እንቅስቃሴ እያደረገ ነው። የውጭ ሀይሎች ጣልቃ ገብቶበታል። በሀገር ውስጥ የሚገኙ አንዳንድ ሀይሎችም ጣልቃ የገብበት ጉዳይ ነው። ስለዚህ የአማራ ህዝብ ከእውነተኛው ድርጅት ጋር አቁሞ የአማራ ፋኖ ክብልም መጠበቅ መቻል አለበት ብዬ አስባለሁ። አሁንም ይህም ነው ግን በእኛ በኩል ሁልጊዜ እንዲሆን በአንድነት በራችን ክትክ ነው። በአንድነት ሁልጊዜ እንዲሆን እጃችንን ዘርግተን የቆም ሰዎች መሆናችን ልታወቅ ይገባል። በአጠቃላይ በተለይ በጎጃም ቀጠናዎች ብቻ ሳይሆን በወሎ አካባቢም ይህ አይነት ድርጅቶች ተፈጽሞ አይተናል። ስለዚህ የአማራ ፋኖ ህዝባዊ ድርጅትም እንደ ድርጅት መልስ ይሰጥበታል ብዬ አስባለሁም ድርጅትን የማዳን ድርጅትን የማትረፍ ስራ ብቻ ሳይሆን የአማራን ትግል የማትረፍ ሂደት ውስጥ ነው። ትግሉ አይሰተንም፣ አይባልም። ትግሉ ይፈክናል። ይህንን ትግል ደግሞ ይህንን ፈተናዎች አልፈን በዝቀኝነት በድል እንጓዛለን ብዬ አስባለሁ። ያመሰግናለሁ። አማራ ያው ይህን ቃለ ምልልስ የሚፈጥፍ ትንሽ ስራ ላይ ሆኜ ስለሆነ በሌላ ጊዜ ብቻ ሙሉ ልምና አስፈላጊ መረጃዎች ሰጣለሁ ብዬ አስባለሁ። አመሰግናለሁ። አመሰግናለሁ እንደው ጊዜ ካለህ በተለይ የምታስተላልፈው መልእክት ካለ እድሉን ብሰጥህ እና በጥቅሉ ደግሞ በተለይ የአማራ ትግል በተለያየ መንገድ እየተፈተነ ያለበት ሁኔታ ነው ያለው እና ምናልባት ከባድ የሚባል ይህንን ፈተና ተሻግሮ ይህ ትግል ውጤት እንዲያመጣ ሁሉም ጥረት ማድረግ የሚገባበት ወቅት ላይ ነው ያለ ነው እና አጠቃላይ ለዲያስፖራውም ለሚዲያዎችም ለፋኖም ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥህ። በተለይ ደግሞ ማንኛውም አማራ በተለይ የአማራ ትግል የሚያሳስበው አካል ሁሉ ፋኖ ከፋኖ ጋር የእርስ በርስ ተኩስ እንዲደረግ የአንዱን ጠልፎ የመጣል አይነት ዘመቻዎች እንዲደረጉ የሚፈልግ ጤነኛ የሆነ አማራ ሁሉ ያንን ይፈልጋል ብዬ አላምንም እና አጠቃላይ በተለይ ብልጽግና የሚባለው ጠላት ላይ ትኩረት አድርጎ ከምታገል አኳያም የምታስተላልፈው መልእክት ካለ እድሉን ብሰጠ። እኔ የማስተላልፈው በተለይ በጎጃም የሚገኙ የፋኖ ወንድሞቻችን በአስቸኳይ ነገሩን ችግሩን በመመርመር ከትግሉ ጎን የተሰለፉ ታሪካዊ ጥሪ ላቀርብላቸው እፈልጋለሁ። ይህ ታሪካዊ ጥሪ ምናልባትም ወደፊት የአማራ ህዝብ ትግል አሸናፊ ሆኖ በሚወጣበት ወቅት ይህ ታሪካዊ ጥሪ ሳይሳተፉ በዚህ ታሪካዊ ጥሪ ሳይሳተፉ የቀሩ የአማራ ታጋዮች እራሳቸውን የሚወቅሱበት ጊዜ ይመጣል ብዬ አስባለሁ። ምክንያቱም ከእውነት ጋር ከሀቅ ጋር የቆመ እውነት ያለን ታቢያዎች ነን ብለን ስለምናስብ ደግሞ ስለሆን ማለት ነው። አመሰግናለሁ ማለት ነው።